አለይኩም ረሕመቱላሂ ወበረካቱ ውድ ቤተሰቦቻችን እንዴት ናችሁ? ሰላም ናችሁ? ባላችሁበት ሰላማችሁ ብዙዝብ ይበል እና ለምታበረታቱኝ አላህ ጀዛችሁን ይክፈል። ጀዛከላሁ ኸይረን። አሁንም እንግዲህ ሰብስክራይብ እያረጋችሁ ውዶች፣ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ፣ እኔም በጣም ነው የማመሰግናችሁ። እና ስለ እነ ሮዛ እና ሳአዳዥ የላችሁ መጥቻለሁ ማለት ነው ጋይስ። ግን እሷ ፕራንክ ነው እያደረገችሁት ያለችው የውስጧን ግን ያኔ ታውቃላችሁ አይደል? ልቤ ሆድ የውስጥ ያሰበው ነገር ነው አፈም የሚናገረው ማለት ነው። እኔ ሰዒድን ወድጄዋለሁ፣ ከአንቺ በፊት አንቺ ሳትወጁ በፊት ነው የወደድኩት፣ እንደውም አርግጄልት ነበር እያለች ነው የምታወራው ማለት ነው ሰዓዳ ታዲያ እኔ እስከምወደው እስከመወደው ለምን እንደሆነ እየጠበቅሽው ለምን እንደሆነ ዝም ያልሽው? ስትላ ሮዛ አንቺ እኮ ወደሽው ለሱ ብለሽ ኩሎሪክ ስጠጣሽ ጠዋትን ማታም እንደዚህ እያለቀሽ ነው። ስለዚህ ምን ብዬ ነው እኔ ልነግርሽ የምችለው? እንዴት አለሱ መኖራት እሺ ማንቺ ስለዚህ እንዴት ብዬ ነው እኔ ሰዒድን ከአንቺ በፊት ነው የወደድኩት ብዬ እንዴት ብዬ ነግርሽ አለው። ስለዚህ በቃ እኔ ይቅርብኝ ብዬ ዝማልኩ አለች ማለት ነው ሩዛ እና፣ ሩዛ አበደች። እንዴት አንቺ ምን አይነት ጓደኛ ነሽ? እና ሴቶቹ አበዱ። ጋይስ አንድ ሰይድ ላይ ስንት ሴቶች! እኔ እስካሁን ያዩት ማለት ነው ሳዳ እና ሩዛ ሁለት፣ እነኛ ክርስቲያኖቹ ሁለት፣ አራት አዩ፣ አምስት። ወይኔ ወይ ዘንድሮ እና እንደዛ ነው የምለው፣ ጋይስ እንግዲህ ሰዐዳ እንደዚህ እያለቻት ነው፣ ግን ፕራንክ እያረገቻት ነው። ሲጀመር ለምን የውስጧን ማወቅ ፈለገች? እውነት ስዒድን ትወደዋለች ወይስ ወይ ሳትወደው ከሱ ላይ ተስፋ ቆርጣለች፣ አልቆረጠችም ለማለት ለማየት ፈልጋ ነው እና በዛ ላይ ደግሞ እራሷ ራሱ እንድትገነዘብ ለምን አንቺ ስዒድን የወደድሽው እንጂ ሱማያን አልወደድሽ ምናምን እያለቻት ነው ማለት ነው። ለምን ለሱማያ ብለሽ ትተያለሽ? ግን እውነት ጓደኛ የሆነ ማለት ነው ጓደኛ ጓደኛው ጓደኛውን አይከዳም፣ ይሄ የታወቀ ነው። ያኔ የእውነት ጓደኛ አብረው የጠጡ የበሉ ከሆነ ስለ ጓደኝነት የምታውቅ ከሆነ አትክዳት መቼም ቢሆን ማለት ነው ሮዛም። ለዛ ብላ ነው በቃ። እሷ ራሱ ለሱማያ ተሰምቷት በቃ እንደዛ ይተወቹ ማለት ነው። ሲጀመር ግን እስካሁን ማለት ነው የሱ ፍቅር አልወጣላትም። ይኸው እንደዚህ እያበደኝ ነው። ሰዓዳ ራሱ ውስጥ የውስጥ ማወቅ ፈልጋ ነው እንደዚህ ያደረገቻት፣ ግን እሷ እስካሁን አልወጣላትም ማለት ነው። እስከመቼ እንደምትጠብቀው አላቅም። ቢያገባስ ምን ልትሆን ነው? ግን ጋይስ ሌላ ሴት ቢያገባ ችግር ነው እንግዲህ እንደዛ ነው የምላችሁ። እና ሲጀመር ሰአዳም ሰአዳም ፈልገዋለች ታግባው። እንደውም ያኔ አኪድ ሰው እኮ የውስጡ የሚያስበውን እኮ ነው የሆድ የሚያስበው ነው አፍ የሚናገረው የሚሉት እንደዛ ነው። ሲጀመር አስበዋለች አኪድ፣ በሆድ አስበዋለች ይሆናል። እሱም ደግሞ እኮ የሆነ ቪዲዮ ላይ ሰአንቺን ቢካሽ ሰአዳ ነው ማገባት ሲል እሷም ይሄንን ይዛ እውነት መስሏት እንዳይሆን ብቻ ፕራንኩ እውነት እንዳይሆን አንዳንድ ጊዜ እኮ ፕራንክ ሳይድ እራሱ አዩ ላይ ታስታውሳላችሁ አይደል አዩ ላይ ፕራንክ አደርጋለሁ ብሎ ገደል ገባ እስካሁን እራሱ ህይወቱ ይሄው ምስቅልቅል ያለ ሆነ ማለት ነው በዛ ሰበብ በዛች ፕራንክ ሰበብ ማለት ነው አንዳንድ ነገር ለቀልድ ለቀልድ የምናደርገው ነገር እውነት የሚሆን ጊዜ አለ ማለት ነው ስለዚህ መጠንቀቅ አሪፍ ነው በተለይ የፕራንክ ምናምን ምናምን ነገር ትዳር ያፈርሳል። እውነት ጥሩ አይደለም። እንደዛ ነው የምላችሁ ጋይስዬ። እንግዲህ ወሬን አላስረዝማባችሁም። አበረታቱኝ ጋይስ፣ አበረታቱኝ ሰብስክራይብ እያረጋችሁ ነው። ማሻአላ አላህ ጀዛችሁን ይክፈል እና ከይረነ ከይረ ነገር አላ ያጋጥማችሁ ርስቃችሁን አላያስፋላችሁ ያስፋላችሁ። ጤና ይስጣችሁ ባላችሁበት ሰላማችሁ ይብዛ ነው የምላችሁ። በጣም አመሰግናችኋለሁ። ላይክም እያረጋችሁ ባላችሁበት ሰላማችሁ ይብዛቸው።